በውርሻ ሳያገኙት አላህ በራሱ ከራሱ ካዝና በችሎታው የለሰጣቸውና የለገሳቸውን ገንዘብ የሚነፍጉና ሰብስበው ቁጭ አድርጎ የሚጠብቁ ነገ ወራሽን የሚያጣሉበት ይሄ ንፍገታቸው ሁወ ኸይረን ለሁም ለእነሱ መልካም እንዳይመስላቸው ገንዘባቸውን ሰብስበው ምንም አይነት ኸይር ሳይሰሩበት ንፉቆቹ ነው። መስጠት የሚጨርሰው መስሏቸው። ገንዘብ ደግሞ መስጠቱ ያዳብረዋል እንጂ ይጠብቀዋል እንጂ አያባክነውም አይጨርስም። ረሱል ሰለላሁ ዐለይሂ ወሰለም ሰደቃ ገንዘብን አይጨርስም ብለዋል። ሰደቃ ገንዘብን ይጠብቃል። በባህርም ሆነ በየብስ ላይ ንብረቶች አይጠፉም አይወድሙም። አቃቸው ሳይወጣላቸው ቢቀር እንጂ ዘካ ሳይወጡባቸው ሰደቃ ሳይሰጡ ከቀሩ እንጂ ነገንዘባቸው አይጠፋም፣ ይጠበቃል ብለዋል። ንፉጎች ግን ይህን ሁሉ ብክረት ይመስላቸዋል። ገንዘብን ያጠፋን፣ ያጎደልን፣ የቀነስን፣ የጠፋ የደህየን ይመስላቸዋልና፣ አይደለም በልሆ ሸሩ ለሁም ንፍገቱ ንፉግነቱ ለእነሱ እንዲያውም ሸር ነው መጥፎ ነው ለምን የቅያማ ቀን ሰዩጠወቁነ ማ በኪሉ ብሂ ይህን የነፈጉበትን ገንዘባቸው ነገ የቅያማ ቀን ይታነቁበታል። ዘንዶ ሁኖ ያንቃቸዋል። ጠወቁነ ማ በኪሉ ብ የውም አልቅያማ ይህ የሰሰቱበት ገንዘብ ነገ የቅያማ ቀን አንገታቸው ይታነቅበታል ይላል አላሁ ዐዘ ወጀል። እንብሎም በሌላ አያ ላይ አለዚነ የብኸሉነ ወየእምሩነ ናሰ ቢልቡኽል ራሳቸው ንፉግ መሆናቸው አልፎ ተርፎ፣ ከዛ ባሻገር ደሞ ሌሎችን ሰዎች እንዲነፍጉ አረ ገንዘብን አታውጣው አስቀምጠው ጠብቀው አታባክነው እያሉ የሚከለክሉ ሰዎች ወየክቱሙነ ማ አታሁም ላህ አላህ ከችሎታው ምንፈልህ የሰጣቸውን የሚደብጉ እንደሌላቸው መስለው የሚኖሩ እያላቸው ማይለብሷሉ እያላቸውም ማይለብሱም ማይበሉም ማይጠጡም አሉ። እንደዚሁ ድሃ መስሎ መኖርን የሚመርጡ ሰዎች። አላህ ደግሞ የሰጠውን ኒዕማ ሰውየው ላይ እንዲታይ ይፈልጋል። የዋለለትን ውለታ ጌታ አላህ ያ ሰውዬ ተጠቅሞበት ላዩ ላይ እንዳየው ኒዕማ ነው መታየቱ እያለው መልበሱ ኒዕማ ነው። ከሰጠው ጌታ አላህ መጠቀሙ፣ መብላቱ፣ ማብላቱ፣ መልበሱ፣ ማልበሱ ኒዕማ ነው፣ ጸጋ ነውና ይህም ጌታ አላ ያሰጣቸውን የሚነፍጓሉ። ለእንዲህ አይነቶቹ ሰዎች ዋዕተ ቢና ካፊሮች ናቸውና፣ ወይም የአላህን ኒዕማ ከድተዋል፣ ደብቀዋል። አላ ያሰጣቸውን እንዳልሰጣቸው በተግባራቸው እያሳዩ ነውና ወአዕተድና ልልካፊሪን ዐዛበ ሙሂና እጅግ አዋራጅ አሳፋሪ የሆነን ጃሃነም ነገ የሚያቅማቅን የሚያፍሩበት አዘጋጅተንላቸዋል። ስለዚህ በሰጠናቸው ኒዕማ መጠቀም መቻል አለባቸው፣ ሲለብሱ መታየት አለበት፣ ለጉራ ሳይሆን ወአማ ብኒዕመቲ ረቢከ ፈሐዲት ነው

ይጠብቃቸዋል ይላል አላህ። ስለዚህ ያስቀመጥነው ሀብት ነገ ለእኛው ጠላት ነው የሚሆነው። ዛሬም እሱን መጠበቁ በሱ መስጋቱ፣ መጨነቁ፣ እንቅልፍ ማጣቱ ራሱ መከራ ሆኖ ሳለ ነገ ደግሞ የቅያማ ቀን እሳቱ ነው ይመጣል፣ ወደ ጃሃንም ይወስደናል። የተጠቀምንበትና የአኸራ ቤታችን የሰራንበት ከሆነ ግን እንተርፋለን። የንፉግነት አይበጅም፣ ጎጂ ነው። ሁ ወማ ዩቅ ሽሓ ነፍሲህ ነው፣ የነፍሱን ንፍገት የተከላከለ ሰው ንፉግነቱን ያሸነፈና ነፍስያውን አሸንፏት ከንፉግነት የወጣ ፈላህ የሚወጣው እሱ ነው። ፈኡላኢከ ሁሙል ሙፍሊሑን እነዚህ ናቸው ፈላህ የሚወጡት የፈለጉትን የሚያገኙት ከሚፈሩትና ከሚሰጉት ነገር ሁሉ የሚጠበቁት ነፍሳቸውን ከንፉግነቷ የተከላከሏት ሰዎች ናቸው ይላል። አላ አማ መን በኸለ ወስተኽና። ያ የበኸለ የነፈገ ቋጣሪ ስግብግብ ሰው ኸይር ተሰርቶ፣ ወስተኽና ምንም ነገር አይገኝም። ኸይር ብሎ ማለት ይሄ እኔ ጋር ሲቀመጥ ነው ይሩ ይህን ገንዘብን አውጥቼ ሌላ ኸይር ስራ አገኛለሁ አጅር አገኛለሁ የምለው ነገር አይሰራም ብሎ በገንዘቧ ብቻ የተብቃቃ ገንዘብ ከወጣች ከእኔ አለቀች ብሎ የሚያስብ በዚህ በገንዘቡ ለግሶና ሰጥቶ ከስስትነትና ከገንዘብ አምልኮ ወጥቶ ኸይር ነገር አገኛለሁ የሚል ተስፋ የሌለው ሰው ወከበበ ብልሑስና መልካም ተሰርቶ መልካም ነገር ተወርቶ ተበልቶ ተለብሶ ኸይር አይገኝም ብሎ ያሰበ ሰው ፈሰኑ የሱር ዑስራ እንደ አይነቱን ሰውዬ ለድህነት እናገራለታለን። ሐያቱ ቁልቁል ነው የሚሄደው። በዱንያም ላይ ነገን በአኸራ ድህነትን ይጠብቅ። ዛሬም ዱንያ ላይ ድህነትን ገር እናደርግለታለን። ረሱሉ ዐለይሂ ሰላቱ ወሰላም ስለ ንፉግ ሲናገሩ የንፉግ ሰውዬ ምልክቱ ይላሉ፣ መተሉል በኺሊ ወልሙንፊቂ የሚመጸውተውና የሚነፍገው ሰውዬ ምሳሌያቸው አንዲትን ከአቦርት እንደለበሰ ሰው የብረት የሆነች ከአቦርት ያች ከአቦርት መታ እዚህ ልብ ላይ የምትጣጠፍ ጡት ዘንዳ አስራ የምትይዝ ሰውዬው መጽዋቱ የሚመጸውት እንደሆነ እሷ እየሰፋች ትሄዳለች። የማይመጸውት ከሆነ ግን እዛው አንቃ ትይዘዋለች። ይህን የሚመጸውተው ሰውዬ እጁን በዘረጋ ቁጥር እሷ እየሰፋችለት ትሄዳለች፣ እያደገች ትሄዳለች እያደገች መጥታ ሰውነቱን በሙሉ እግሩ ድረስ ወርዳ እንደ ቀሚስ የምትሸፍነው እስከምትሆን ድረስ የሚሄድበትን መንገድ ሁሉ ኮቴውን የተረገጠውን የምትሸፍንለትም ትሆናለች። ይሄ ያቺ ጡት ላይ አስራ እጁን ወጥራ ይዛ እንዳይንቀሳቀስ አድርጋ የነበረችዋ የብረት ቀሚስ ሲሰጥ በመስጠት ሰፍታ እግሩ ድረስ ወርዳ ዘና ብሎ እንዲኖር ታደርገዋለች ብለው እንደ ምሳሌ ያስቀምጠዋል። ያማ ስስታም ሰውዬ መስጠት የማይፈልግ ለመስጠት እንቅ አርጋ ትይዘዋለች፣ እንደ ቀለበት ቆልፋ ትይዘዋለች። ሊያሰፋትና ሊዘረጋት እጁን ሊያ ወጣ ቢፈልግ አሰፋም አይወጣለትም ብለዋል የአላህ መልክተኛ። በሌላውም ሐዲሳቸው ረሱል ለ ላት ሰላም፣ ሙስሊም በዘገበው የጃብር ብን ዐብድላህ ዘገባ ተቁዝ ዙልመ ፈኢነ ዙልመ ዙልማቱ የውመል ቂያማ፣ በደልን ተጠንቀቁ በደል ነገ ቅያማ ቀን እጥፍ ድርብ ሆኖ ይመጣ። ስስትንም ተጠበቀቁት ተጠበቁት ተጠንቀቁት፣ ስስት ከእናንተ በፊት ያሉትን ህዝቦች አጥፍቷል። እናንተንም እንዳያጠፋችሁ ደም እንዳፈሱ ጋበዛቸው፣ ሐራሙን ሐላል እንዳደርጉ ጋበዛቸው። ስስት ክፉ ነው። ሰው ገሎ ገንዘብ አጓግቶት በገንዘብ ሰስቶ ሰው ገሎ ደም ፈሶ ገንዘብ ለመውሰድ እንዲፈልግ የሚያደርገው ስስት ነው፣ ስግብግብነት ነው፣ የገንዘብ አምልኮ ነው። የገንዘብ አፍቃሪነቱ የሰውን ልጅ የሚያክል ክብር ያለው ፍጡር ገሎ ገንዘብ መውሰድ ይፈልጋል።

የጃጃ እድሜም ደሞ ጠብቀኝ ወዓዛብ ልቀብር ከመቃብርም ቅጣት አንተ ጠብቀኝ ብለው ዱዓ ትርጉ ነበረ። ወፊትነት ልመሕያ ወልመማት በህይወትም ከመፈተን ከሞትም በኋላ ኑሮ ላይ አላህ ባዘዘው መንገድ ከነብዩ ሱና ወጥቶ ኑሮ ሞቱም ተበላሽቶ አኼራውም ከመበላሸት አንተ ጠብቀኝ ይሉ ነበር አላ መልክተኛ

የባሰ ድሃ ነው። አፍቀር ነው አሉ። አፍቀር ነው ያኛው ፈቂር ነው። ሸሒሁን ገንዩ ሀብታም ነው፣ ስስታም ነው። ይሄን ሀይል ሰውዬ ይሄ ስስቱ ራሱ ድህነት ነው። ካደል በኪሉ ምን ፈቂርን ሰኪይ ይላሉ። እና ከስስት ራሳችን መጠበቅ ይኖርብናል።

ስስት የሚባለው ነገር ቀሚስ በነበረው ኑሮ አልለብሰውም ነበር፣ መንገድም በነበረው ኑሮ ገብቻ አልጓዝም ነበር ትላለች የዑመር ብን ዐብዱልዐዚዝ እህት። እና ከስስት ራሳችን ማረግ ይኖርብናል። ሰለላሁ ሰለም አላ ነቢይና ሙሐመድ ዓላ አሊህ ወሰለም አጅማን። ሰላሙ ዓለይኩም ወራህመቱላህ ወበረካቱ።